ምግቡ ኖርመሊ በቃ የሚበላ ነው፣ የሚዳሰስ ምናምን የሚበላ ከዛ በኋላ ሆድን የሚሞላ ምናምን ነው እና መንፈሳዊ መብል መንፈሳዊ መጠጥ የተባለው አንደኛ ያው እንግዲህ በተአምር እግዚአብሔር ስ እየሰጣቸው ስለሆነ አንደኛው፣ ሁለተኛው ግን በሐዲስ ኪዳን ላለው ለመንፈሳዊ መብልና ለመንፈሳዊ መጠጥ ምሳሌ ስለሆነ ለቅዱስ ሥጋና ለክቡር ደግሞ ማለት ነው። ከላይ ለምሳሌ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ የሌለ አሁን ተጠመቁ የሚልኩ የለም። ዘጻት ላይ ሄዳችሁ ብታዩ ጥምቀትና የሚል ጭራሽ የለም ጥምቀት የሚል ቃል ጭራሽ አታገኙም። ግን ለእኛ አሁን ለሐዲስ ኪዳን ለጥምቀቱ ምሳሌ ስለሆነ ተጠመቁ የሚል ቃል ይጨምራል። መንፈሳዊ መብል መንፈሳዊ መጠጥ የሚልም አሁን እዛ ዘጣት ላይ ሄዳችሁ ወይም ሌሎች የብሉይ ኪዳን መጻሕፍት ላይ ብታዩ መንፈሳዊ የምትል ቃል በቃል የለችም። ግን መንፈሳዊ ይሏል አሁን እዚህ ላይ ለምን የጌታችን ቅዱስ ስጋና ክቡር ደግሞ መንፈሳዊ መብል ስለሆነ መንፈሳዊ መጠጥ ስለሆነ እሱን ለማሳየት ማለት ነው። አንድም ግን እንዳልኳችሁ ከምን አንፃርም ሊታይ ይችላል። ያው በእግዚአብሔር ተአምር የመጣ ምግብ ከመሆኑ አንጻር፣ ከሰማይ እንደው እግዚአብሔር ያዘነበላቸው ምግብ ከመሆኑ አንፃር እንደዛ ተብሎ ሊነበብ ይችላል። እንደዛ ልንረዳው እንችላለን። በዋናነት ግን ለአሁን ለሐዲስ ኪዳኑ ለጌታችን ስጋና ለክቡር ደግሞ ምሳሌ ስለሆነ መንፈሳዊ መብል መንፈሳዊ መጠጥ ይለዋል። አሁን ህዝበ እስራኤል ይህን ሁሉ አግኝተዋል። እኛም እንደዛ ነው። ይህንን ነው ያገኘ ነው ተጠመቅን መንፈሳዊ መጠጥን እየበላን እየጠጣ እንኖራለን። እሺ ከዛ በኋላ ምን ተፈጠረ? በህዝብ እስራኤል ዘንድ እስቲ እኔ አሁን ይህንን እያየን ያለ ነው። ለምንድን ነው ዝቅ በልን አንዴ፣ ቁጥር 12 አንድ ጊዜ አሳየን። መጀመሪያ እንግዲህ ያነሳችሁትን ጥቅስ ቁጥር 12፣ ስለዚህ እንደ ቆመ የሚመስለው ማንም ቢኖር እንዳይወድቅ ይጠንቀቅ የሚል ቃል አለ አይደል? ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ስለዚህ ብሎ ነው የጀመረው። ስለዚህ ብሎ ጀመረ ማለት ከላይ ያስቀመጠልን ነገር ስላለ እሱን ማየት ስላለብን፣ አሁን እሱ ጋር ከመድረሳችን በፊት ከላይ ጀምሮ ያለውን እያየን እየመጣ ነው። እንዳትረሱት ብዬ ነው። እሺ። እሺ ቁጥር ስንት ላይ ነው? አምስት ላይ ነው እና እሺ ቁጥር አምስት ላይ እግዚአብሔር ግን አለ። ይህን ሁሉ ነገር ካደረጉ በኋላ እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም ማለት ሕዝበ እስራኤል ይህን ሁሉ ነገር እያየ ይህ ሁሉ ነገር ተደርጎለት ከግብፅ ባርነት ከፈርዖን እጅ በባህር መካከል አሻግሮ አድኖት ለረሃቡና ለጥማቱ ምንድን ነው መብልን መናን ከሰማያ ዝኑቦለት መጠጥን ውሃን ከአለት አፍልቆለት እያበላው እያጠጣው በምድረ በዳ ግን በዛ በሚጓዙበት ጊዜ ማለት ነው። ጉዟቸው ላይ ያመብል ያመጠጥ እንግዲህ የተሰጣቸው ስጋቸውን እያጠነከሩ ወዴት እን ነው በቃ የተስፋይቱ ምድር ሄደው እንዲወርሷት ነው። ህዝበ እስራኤል ግን ወፍ በቃ እግዚአብሔርን ያሳዝኑት ነበር። እግዚአብሔር ከእነርሱ በሚበዙት ደስ አላለውም ነበራል። እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም በምድረ በዳ ምን ብለዋል? ወድቀዋልና፣ ወድቀዋል። እንዴት ከተጠመቁ በኋላ መንፈሳዊ መጠጥ እየጠጡ መጓዝ ከጀመሩ በኋላ። ቁጥር ስድስት እነዚህም ክፉ ነገር እንደተመኙ፣ እሺ፣ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ፣ ልክ እንደ ነሱ ማለት ነው፣ ይህ ምሳሌ ሆነልን። እነሱ ክፉ ነገር ተመኝተው ነበረ ህዝብ እስራኤል ይህን ሁሉ ተአምር ተደርጎላቸው ነፃ ወጥተውም በጉዞአቸው ላይ ከፊት ለፊት እግዚአብሔር የተስፋይቱን ምድር ከነዓንን እያሳያቸው በሉ ሂዱና ግቡ ወደ አባቶቻችሁ ርስት ምናምን ብሏቸው እነርሱ ግን በምድረ በዳ ክፉ ነገርን ይመኛሉ። እግዚአብሔርን ይፈታተኑታል። ጣዖትን ሲያሳቸው እንትን ይላሉ፣ ይሰራሉ። እግዚአብሔርን ያስቀኑታል፣ እግዚአብሔርን ያበሳጩታል፣ በእግዚአብሔር ላይ ያምጻሉ እና እግዚአብሔር ይህንን ማድረግ ይችላል አይችልም እያሉ ያጉሮ ሞርሙ ነበር ነበረ እግዚአብሔር ምግብን መስጠት ይችላል፣ እንደዚህ ማድረግ ይችላል፣ የእግዚአብሔርን ነገር ሁሉ መፈታተኑ እንደሰራቸው። እግዚአብሔርን የሚፈታተኑ ኃጢአተኞች ዘማዎች፣ ሴሰኞች፣ ጣዖትን አምላኪዎች ምናምን ሲሆኑ ደግሞ እናያለን ሲወድቁ ማለት በኃጢአት ስለዛ ምን አለ? እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። አሁን ምሳሌ ነው እያለ ነው። ምሳሌ ይሄ ነገር እነሱ ይኸው ተጠምቋል። ሙሴን ይተባበሩ ዘንድ በደመናና በባህር ተጠምቋል። እናንተም ጌታ ኢየሱስን ለመተባበር አሁን ነፃ አውጪያችን ሙሴ አይደለም። እውነተኛው ሙሴያችን ለእኛ በአዲስ ኪዳን እውነተኛው ነፃ አውጪያችን ሙሴ ሳይሆን የእግዚአብሔር ልጅ ኢየሱስ ነው። እውነተኛው ነፃ አውጪያችን የእግዚአብሔር ባሪያው ሙሴ ሳይሆን የእግዚአብሔር ልጁ ኢየሱስ ክርስቶስ ነው፣ ኢየሱስ ክርስቶስ ነው። ስለዛ እነዛ ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ተባለላቸው። እኛ ደግሞ ጌታን እርሱን ክርስቶስ ኢየሱስን የእግዚአብሔርን ልጅን ለመተባበር በውሃና በመንፈስ እንጠመቃለን። እነዛ ምንድን ነው መንፈሳዊ መብልን በልተዋል፣ መንፈሳዊ መጠጥን ጠጥተዋል ተባለ። ከሰማይ የወረደ መናን በሉ፣ ከዓለት የፈለቀ ውሃን ጠጡ፣ ያም ዓለት ክርስቶስ ነበረ ተብሏል። እኛም ደግሞ ከሰማይ የወረደ መናን በላን። ከሰማይ የወረደው መናችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ምዕራፍ ስድስት ላይ እንደተነገረው አባቶቻችሁ በዛ በምድረ በዳ መና በሉ፣ ሞቱ። ሰው ከዚህ እንጀራ በልቶ እንዳይሞት አሁን ስለ ዓለም የመጣው መና ወይም እንጀራ ግን ይሄ ነው ብሎ ራሱን ሲሰጥ እናያለን። ስለዚ ከሰማይ እየወረደ የህይወት እንጀራ እኔ ነኝ አለ ጌታ ኢየሱስ። ከሰማይ እየወረደ የህይወት እንጀራ እኔ ነኝ። ስለዚ እኛ ራሳችንን ደግሞ አሁን ከሰማይ እየወረደ መናን እየበላን ነው። ኢየሱስ ከሰማይ እየወረደ መና ነው። ስለዚ ለረሃባችን ለጥማታችንም ራሱን አሳልፎ ሰጠ። ራሱን ሰጠን፣ ለረሃባችንም ለጥማታችንም፣ ለረሃባችን ቅዱስ ስጋውን፣ ለጥማታችንም ክቡር ደሙን ለእኛ ሰጠ። ስለዛ ያንን መንፈሳዊ መብል መንፈሳዊ መጠጥ እንጠጣ ጀመረ። ከክርስቶስ ነው። እሺ፣ ከዛ በኋላ ግን እነሱ እነዛ ህዝበ እስራኤል ይህን መብል ከበሉ በኋላ እየበሉ ይኖራሉ ግን በኃጢአት ይወድቁ ነበር። አሁን ክርስቲያኖችም ደግሞ እነሱ በኃጢአት ሲወድቁ እንደነበረ እኛም በኃጢአት እንዳንወድቅ ይህን ሁሉ ነገር ካገኘን በኋላ ከተጠመቅን፣ የጌታን ቅዱስ ጋና ክብሩ ደግሞ እየወሰድን እንዳንወድ ግን እንጠንቀቅ ነው እንጠንቀቅ። እነሱ ያንን ነገር ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ይሆናል። ይኸው ምሳሌውን አታየውም እያልኩ ነው። ጳውሎስ ለቆሮንቶስ ሰዎች እሱን እያሳያቸው ያለው በቃ በብሉይ ኪዳን ያለውን እኮ በቃ ማየት እኮ ነው። ጥላ ሆኖ እኮ እኔ የተቀመጠው ለእኛ ምሳሌ ሆኖ እኮ እኔ የተቀመጠው እነሱ እንደዚያ እንዳደረጉ እናንተም እንደዚህ እንዳታደርጉ ነው። እሺ እስቲ እንቀጥል። ሕዝቡም አለ ቁጥር ሰባት ላይ ሕዝቡም ሊበሉ ሊጠጡም ተቀመጡ። ልክ ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት፣ እሺ ከእነርሱም አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ እንደተባለው ከእነርሱ አንዳንዶች እንዲህ እንዳደረጉ እናንተም እንደነርሱ ጣዖትን አታምልኩ። ከእነርሱ አንዳንዶች እንደ ሴሰኑ ሴሰኞች እንደሆኑ ይሄ በዝሙት ውስጥ የሚወድቁ አይነት ሰዎች እንደሆኑ ከእነርሱ አንዳንዶች እንደ ሴሰኑ እሺ፣ አንዴ እንደሴሰኑ በአንድ ቀንም ሁለት እልፍ ከሶስት ሺህ እንደወደቁ አንሴስን። እነዛ ይህ ሁሉ ነገር ተደርጎላቸው ጣዖትን በማምለክ በሴሰኝነት በሚገርም ሁኔታ በጣም በብዛት ይወድቁ ነበር እንደ ጉድ በኃጢአት። እኛም ልክ እንደዚህ አንሴስን። እሺ ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከእነርሱ አንዳንዶች ጌታን ተፈታተኑ። የእግዚሔርን አቅም መካድ። እግዚሔር እንደዚህ ይችላል አይችልም፣ እንደዚህ እንደዛ፣ ጌታን መፈታተል። ስለዚህ ዞር ብሎ ወደ ሌላ አማልክት ለመዞር መሞከር ልክ አሁን አንድ ሰው አንድ ክርስቲያን የሆነ ነገር በቃ የጎደለ መስሎ ከተሰማው እምነቱን ትቶ ወደ ሌላ ቦታ ለመሄድ ሲነሳ ማለት ነው። ወደ ጣዖት ቤት ሊሆን ይችላል፣ ወደ ሌላ ቤተ እምነቶች ሊሆን ይችላል። ሲሄድ አንድ ሰው ጌታን እያካደው ነው። አይ ጌታንማ ይሄ የሚመጣው መቼ ነው? ጌታ እንደዚህ ይችላል እንዴ ከማለት የሚመጣ ሊሆን ይችላል። እና ስለዛ በእባብ እንደጠፉት እኛም እንደዚሁ አናንጎራጉር። እሺ በሚያጠፋውም እንደጠፉ አታንጎራጉር ይልና ጌታን አትፈታተኑ ካለ በኋላ ሶሪ፣ ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋውም እንደጠፉ አናንጎራጉረሽ። ቀጠል፣ ይህም ሁሉ እንደ ምሳሌ ሆነባቸው። ይህ ሁሉ እንደምን እንደ ምሳሌ ሆነባቸው? እኛንም የዘመናት መጨረሻ የደረሰብንን ሊገስፀን ተጻፈ። እኛ የዘመን መጨረሻ የደረሰብንን ሊገስፀን ተጻፈ። ብዙዎች ይህን ሁሉ ነገር ካገኙ በኋላ የምርም የእግዚአብሔር ከሆኑ በኋላ ወይም በእግዚአብሔር በኩል የሚሰጠው ነገር ሁሉ ካገኙ በኋላ ልክ እንደዚህ በውድቀት ውስጥ እንደቀሩ እንደጠፉ በምድረ በዳ ያ ሁሉ ሕዝብ እንደጠፋ እግዚአብሔር ከእነርሱ በሚበዙት ደስ እንዳላለው ለእኛ ደግሞ የዘመናት መጨረሻ ወይም የዘመን መጨረሻ ተደረሰብን ለእኛ ለግሳጼ ዘንድ ተጻፈ። ይህ ሁሉ እንደ ምሳሌ ሆነባቸዋለን። ስለዚህ ስለዚህ ማ አለ ጳውሎስ እንደ ቆመ የሚመስለው አሁን ከእናንተ መካከል እንደ ቆመ የሚመስለው ማለት ነው። አይ ዛሬ ኃጢአት አልሰራሁም የሚል ቢኖር፣ አይ ዛሬ አልወደኩም፣ እንደው በጌታ ቆሜ አለሁ የሚል ቢኖር እሺ፣ እንዳይወድቅ ይጠንቀቅ። ህዝበ እስራኤል እንዲሆነው ነበረ፣ ስለዛ እናንተም እንደዚህ እንዳትሆኑ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ስለዚህ አሁን ማንም ሰው ወደ እርሱ ምንም አይነት ፈተና ቢመጣ ምን ቢልበት ምናምን ነገር ስብርብር ብሎ መውደቅ የለበትም። ጌታን መፈታተን የለበትም። ጌታን መካድ የለበትም። ይልቁን መጽናት አለበት። ጸንቶ መኖር አለበት። እንደዛም ለሰው ሁሉ ከሚሆነው በቀር ምንም ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር እየታመነ ነው ትታገሱም ዘንድ እሺ ትታገሱም ዘንድ እንድትችሉ ከፈተናው ጋር አብሮ ምንን ያወጣላችኋል? መውጫውን መውጫውን ደግሞ ይሰጣችኋል ወይም ያደርግላችኋል። ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ከማምለክ ሽሹ። ደባሞች እንደ መሆናችሁ እላለሁ፤ በምለው ነገር እናንተ ፍረዱ ብሎ ይናገራል እና እንደዛ ነው። ይበቃናል እባካ ግን ደስ የሚል የመጽሐፍ ቅዱስ ክፍል ነው። ቃሉ ተሰማ በጣም መሰ ንሜን በዚህ ላይ ደግሞ አንድ ዝማሬ የትጨምርልን አስበው ሙሉ የሆነ ነበር ግልጋሎት አንቺ ላም ያሰማለን? ህዝበ እስራኤል አልተሳደቡም ነበር? እንዲህ ብኝ ላም ከማለት ያስበ አልተሳደቡም ነበረ ወይስ ምሳሌያቸው አንተ ላይ ወደቀ? እዚሁ እያየን ተገለጠ አሁን እንጂ ጸደይ ክላስ ነው። ማርያም ናቸው ምን አለ ግን እንደዚህ ብታ አንዳንድ ቀን እንኳን ይገባ አንዳንድ ክፍል እንዲህ ብታብራራ። እውነት እንትን እኮ ሀሳቡ እኮ አለ እኮ እንትን ውስጥ ላይ እኮ በጣም የሚንበለበል ሀሳብ እኮ አለ። ይህ እንደዚህ የመማማሩ የመጽሐፍ ቅዱስ ጥናቱ ምናምን አያኬ ማርያም ነው አሁን። ያኔ ለመጽሐፈ ሩትን ጀምረህለን የሆነ ጊዜ በጣም ደስ የሚል ሴሽን ነበር መጽሐፈ ሩት፣ ከዛ መጽሐፈ ጦቢትን። እውነት በጣም ደስ የሚል በጣም ገራርም ሴሽኖች ነበሩ እነዚያ ላይቦች። አሁን ከዛ በቃ እንቀጥላለን። ትንንሽ ክፍሎች ምናምን አልክ። ብራዘር የለህም አንተ። አንተ ራሱ ፍለጋ ገባን እኛ። አይ ግን ደስ ይለኛል እውነቱን ለመናገር እኔም እንትን ብንል ግን የሆነ የመጽሐፍ ቅዱስ ጥናት ከሆነ በጣም ኮንዚስተንሲ ይፈልጋል። አይ እንደዚህ እነዚህ አጫጭሮቹ ላይ እንኳን ገባ እውነት እንትን ይኖረው ይሆናል ራሱ ማነሳሻ ይሆናል። እነዚህ የብሉይ ኪዳን ላይ ምናምን የነበሩት መጽሐፍቶች ሉ አንተ ትገባባቸዋለ ምናምን ያልካቸው የተወሰነውን በንባብ ቴሌግራም ላይ አሁን መጽሐፈ ሲራክን ጥሩ እያነበብን ነው ከዛ ሌሎች ክፍሎችን ደግሞ በላይፍ ሴሽን ምናምን እየመጣ በደንብ እንትን ምትልልኝ ዝም ብለን ሰገጥ ብለን እንጀምር። እንደ ዮሐንስ ወንጌልን እውነት ጀምራ ባይብል ስተዲ በሚለው የሆነ ጊዜ ካስታወስ የቤተክርስቲያን በነገረ ቤተክርስቲያን እንማማራ። ደህና ለ ና ጠፋ በዝ እሱንም ቃል ገብቶልን ነበር። እውነቱን ለምናገር ነገረ ነገረ ቤተ ክርስቲያን እኮ እነቱን ለመናገር በአንድም በሌላም ብዙ ጊዜ ይነሳል እና በጣም እንትን አይልም። ግን በእርግጥ ነገረ ቤተ ክርስቲያን ለብቻው ራሱን ችሎ ቢሆን ደስ ይላል። ነገረ ቤተ ክርስቲያን ማለት በቃ ሰዎች በጣም ወደ ቤተ ክርስቲያን ሊመለሱበት የሚችሉበት ትምህርት ነው ብዬ ነው ማስቡ። እኔ በተለይ ፕሮቴስታንት ወንድነቶቻችን ምናምን ነገረ ቤተ ክርስቲያንን ቢማሩ ምናምን ያው እነሱ ክርስቶስንም ስለሚወዱት ትላለን የፈጠነው ወደ ቤተክርስቲያንን የሚመለሱ ይመስለኛል። እኔ ሲመስለኝ ብዙዎቹም ጋር ያለው የቤተክርስቲያንን አለማወቅ ምናምን አደል። አሁን ዝም ብሎ እንትን ነው የሚመስላቸው ተቋም፣ ምናምን ነገር እንጂ ሪሊ ቤተክርስቲያን ምናምን ባህሪውን ምናምን እኛ የምንለው ምናምን ብዙ እንትን የላቸውም። ና እኔ አስብበትና ሆነ የቤተክርስቲያንን ነገረ ቤተክርስቲያንን ከታሪኩ አንጻር ምናምን የተወሰነ እየነካካው ምናምን በአንድ ቀን እንኳን ባጨርሰው እንደ ሶስት ሴሽን እንኳ የምትገባበት እኔ አሁን ን የዮሐንስ ወንጌል ልጀምሩ አልኩኝና፣ ግን አንድ ጊዜ እንትን ካልኩ በኋላ ምንድነው አንድ ጊዜ ከጀመርኩኝ በኋላ አንድ ጊዜ ከሰጡኝ በኋላ ይቅርታ፣ አንድ ጊዜ ዮሐንስ ወንጌል አሁን አብረን እናጠና ብንል ማለት ነው የሆነ ቲክቶክ ላይ አንድ ጊዜ አጠናን፣ ከዛ በዛው በቃ ጠፍቶ የሚቀር ምናምን ከሚሆን የሆነ ዩቲውብ ላይም ቢቀመጥ ምናምን ብያስብኝ ነበረ እራሱ ተምህርቱ ማለት ነው። ከዛ በኋላ ከሆነ ጊዜ በኋላ ማንኛውም ሰው አሁን የዮሐንስ ወንጌል ማጥናት ሲጀምር ገብቶ ያንን እየሰማ ምናምን ማጥናት ይችላል ማለት ነው። እኔ አሁን ያሰብኩት የዮሐንስ ወንጌልን እናጥና ብንል በጣም ያናኸል በጣም ጊዜ እየወሰድን ምናምን ሳይሆን በቃ መሰረታዊ ሊያዝ የሚገባውን ነገር እያያዝን መሐል መሐል፣ ምናልባት ደግሞ የሆነ የሆነ ቦታ ላይ አከራካሪ ነገሮች የሚነሱ ከሆነ ሌላ ቤተ እምነቶች ጥያቄ የሚያነሱበት ክፍል ከሆነ የሆነ ዶክትሪናችንን ምናምን በደንብ የሚያብራራ ክፍል ሲሆን ምናምን በዛው እየነገርኳችሁ እያሳወኳችሁ ለማለፍ እንደዛ ነገር ነበር ያሰብኩት እና እና እስኪ እንትኑን ናው ምንድን ነው የዩቲዩብ ላይ እንዴት አድርጌ ማስቀመጥ እንደምችል ግራ ስለገባኝ ነው ዝም ብዬ እንትን አልኩት። ወይ ደግሞ እዚሁ እንትን ላይ ቲክቶኩ ላይ ተቀርቶ የሚቀመጠውን እሱን ወይ ዝም ብዬ እለቀዋለሁ። እንትን ምቁ ትችላለ ላይክ እኔ አሁን ከዚህ በፊት እንደምታደርጋቸው ለምሳሌ ቪዲዮን የመጻያቂያውን ሰንጌል ጥላቱን ለቀው እንትን ላይ ዩቲዩብ ቪዲዮ ላይ ከዛ የሆነ ቀን ሴሽን መግባት ለምሳሌ ጥያቄ ያለው ክፍሉ ላይ እንዲብራራለት የሚፈልግ ካለ ምናምን እንደዛ ብትቀበልሽ። ላይክ አሁን ከዚህ በፊት እንደነበሩት ቪዲዮ ችክ ማለት ነው ላይ ቪዲዮ ታስቀምጥና ሰው ቪዲዮን ካየ በኋላ ከዛ ጥያቄ ወይ ያልገባው የሆነ ሴሽንን ፓርትም ካለ እንደዛ የቪዲዮ ዩቲዩብ ላይ መቀመጡ በጣም አሪፍ ነው እንደ ፕራይመሪ ሪሶርስ ነው የሚሆነው፣ ፋይል መኖሩ። የቲክቶኩ ብዙ ጊዜ እየተቆራረጠ ስለሆነ ፖስት የሚደረገው ያ ቆንጆ ማቴሪያል ይሆናል። ለብዙ ሰው ጥሩ ነው፣ ግን እሱ አድካሚ ፓርት። የንትን የዮሐንስ ወንጌልን ጥናት አስቡ፣ ትቀርጽ አለ ማለት ራሴ ካሜራ ማንሆን አለው ራሴ ቀራጭ፣ ቀራጩ ምኛው ተቀራጩ ምኛው መለዜ ነው መሊን አስታወስኩም። ገነ ጊዜ ላይ አባይ ገደብ ሊገነባ ሲል ግንበኛውም እኛው ኢንጂነሩ እንደዛ ነው። እና አሁን የእኛውም እኔም እንደዛ ነው የማድረገው። በነገራችን ላይ እንትን ስል መሌ ምናምን ስል ሙድ እየበላው ደግሞ አይደለም፣ በጣም ወዱ ሰው ነው። እና ምንድነው ራሴን የምቀርጸው ምናምን ነገር ዝም ብዬ ከፊት ለፊት ካሜራዬን አቆሜ ከደቀል እና የማዮን ስክሪን ማ ወደ ራሲ የከረበት አድርጊው ምናምን ነገር እየሾፍኩት እንትንላሉ ማለት ነው። ቀርጻለሁ ምናምን ነገር። ከዛ እሱ መቅረጹ ቀላል ሊሆን ይችላል። እውነቱን ለመናገር እሱ አያሳስብም። ከቀረጽኩ በኋላ ግን ያንን ወደ ኮምፒውተር መውሰድ ስ ሱ ኮምፒውተር መውሰድ መውሰድና እንትን ማለት ይሄ ኤዲት ማድረግ ምናምን ምናምን ረስ ነው እሱ አይመጣም። ከዛን አፕሎድ ማድረግ ብዙ ልጆች ኤዲት የሚያደርጉ ለምንድን ነው ኤዲት የሚያደርጉ? የማትሰጠው አንተ ቀርጸ ቀጥራሉ። ከሆነኩ ችግር የለውም እውነት ምንም መቅጠር አያስፈልግም ትላለች ረጃጅም ቪዲዮ ሲሆን በይ፣ ረጃጅም ቪዲዮ ሆኖ ሰዎችን በየጊዜው ምናምን ነገር እንደዛ እንዲሰሩ እያደረግሽ ዝም ማለት አይመጣውም። ዝም ብለው የተወሰነ የሻይ ምናምን ነገር ያስፈልጋል። እነሱ ባይሉ ራሱ ማለት ነው። አንቺ ያው እረዳሻለሁ። አክቹዋሊ ገንዘብ ላይ ያለሽ ነገር በጣም አስቸጋሪ